ሰው ሀገር የተቀመጠን ማለት ነው ኢዲ አረፋ ምናምን ሲሆን እንዴት በቃ ምን አይነት ስሜት ይሰማችኋል ኢድ ላይ አረፋ ላይ በተለይ ደግሞ ረመዳን ሆኖ ፍጥሪያ ምናምን እነሱ ቤተሰቦቻቸው ጋር ምናምን ሲያፈጥሩ እናንተ ምን ይሰማችኋል እስኪ ይህን ጥያቄ ልጠይቃችሁ እናንተ ምን ይሰማችኋል እነሱ ቤተሰቦቻቸውን እንደ ሁሉንም ሰው ጠርተው ማለት ነው እነሱ ሲያፈጥሩ ምናምን እናንተ ምን ይሰማችኋል? ውዶች ደገረጆች እና በተለይ እንደዚህ ረመዳን ላይ ኢድ ላይ አረፋ ላይ እንደዚህ በቃ የሆነ ተሰባስቦ ሲጫወቱ ሲበሉ ሲጠጡ እናንተ ምን ይሰማችኋል? መብላት መጠጣት ሳይሆን ስሜት፣ ምን አይነት ስሜት ይሰማችኋል? እስኪ ሁላችሁም ማለት ነው እንደ ምን አይነት ስሜት እንደሚሰማችሁ እስኪ ንገሩ። በአላህ ይሄ ስሜት እኔ ጋር ብቻ ነው ያለው ወይስ ሁላችንም ላይ ያለ የሚል ስላለኝ ነው ማለት ነው። እና እስኪ ንገሩ ሁላችሁም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የኢልሀም ቤተሰቦች እንዴት ናቸው? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ኢድ ሙባረክ አለይና ወአለይክ ብያለሁኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም። ኢድ እንዴት ነው ዝግጅቱ? ከእናንተ ጋር እንዴት ነው? ከኔ ጋር አልሐምዱሊላ። መጥፎም ቢሆን ጥሩም ቢሆን ዙሮ ከአላህ ውጭ አላህን ከማመስገን ውጭ ምንም ነገር ስለሌላ አልሐምዱያን ያለውን ነገር ማመስገን ነው ማለት ነው። እና ዛሬ ጥያቄ አለ ውዶቼ ረመዳን ላይ ሲያፈጥሩ ፍጥሬ ላይ ሲሆኑ ቤተሰቦቻቸውን ጠርተው እንደዛ ሲገባበዙ ምናምን ምን አይነት ስሜት ይሰማቸዋል? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ኢድ ላይና አረፋ ላይ እነሱ በቃ በቃ ምን ልበላችሁ፣ የእነሱ እንትን ታውቃላችሁ። እንደዛ ሲሆኑ እኛም በአቅማችን ኢትዮጵያ ላይ ምን እንደምናረግ ስለምናውቅ ምን ትዝላችኋል? ምን ትዝ ይላችኋል በዓል እስኪ ንገሩኝ እኔ ብቻዬን ሳስበው ግርም እያለኝ ስለሆነ ማለት ነው ቤት ያለው ሰው ቤት እንደሌለ ይሆንና እዚህ ሰው ሀገር ላይ ቤት ያለው ሰው ቤት እንደሌለ ይሆናል ክብር እንደሌለው ሰው ይሆናል እና እኔ በቃ ምን አይነት ስሜት ይሰማችኋል ነው መጥፎ ስሜት የሚሰማኝ እኔ ብቻ ነኝ በዓል እኔ ግን የኔን እንትን እንገራችሁ ማለት ነው። ኢድ የሆነ አምና ላይ ማለት ነው ኢድ ፍጥሪ የተጠርተን ህርንና እልጃቸው ቤት አየሰው ቤት በጣም ይገርመኛል። እና እኔ ዛን ሰዓት ጣፍ መቼ ላይ ታህሳስ ላይ መጥቼ ሚያዚያ ላይ ነው መሰሩ ሶስት ወር ምናምን የሆነ ማለት ነው። እና ብዙ አረብኛ አልችልም ያው የሚሉኝን ይሰማሉ ግን መመለስ አልችልም። ና ልጃቸው ቤተርና ና ምናምን ምን አለች መሰላችሁ እነሱ ጋራ ሴትዮቹ እዚህ ያለሁባት ሴትዮ ምንድን ያለችው፣ ፍጡሩ እኛ ጋ ነው መቅረብ ያለብሽ እዛ ለብቻሽ ሁኔት ይባል ለብቻሽ። እምቢ በያት ነበር ያለችው። ግን እኔ ሰው ቤት ሄዱ እንዴት እምቢ ይባላል? ከዛ ህድት እንዳንድ የወንዶቹ እና የሴቶቹ ያው ይለያያል አይደል? ለፍጥሪ ያለ ከዛ ሂዲት ስል ምን አለችኝ ኔ ኔ ኔ ኔ እዚህ አለችኝ። እንደው ከዛ እንባየ ምጥታለ ወላሂ። እስከ መቼው ማድረሰው ሚዛን ሰዓት ያለቀስኩት ለቅሶ ማለት ነው። ከዛ ሁለት ተምር ሁለት አስተክፍርላ አንድ ሳምቡሳና አንድ ሾርማን እንትኑ አለ አይደለ? የተቀጣው ሾርማን የተቆረጠ ነው። እሱን አርተው አስቀምጦልኝ ከዛ ስጋ ተሰርቷል፣ ስጋ ሙቁልቅል ይባላል። ያው ጥብስ ተሰርቷል። ያንን ጥብስ ምናምን ለራሳቸው ወሰዱና፣ ያው እኔን ዝም አሉ ማለት ነው። ከዛ እንዶ ምግቡ ሳይሆን እኔ ማለት ነው በቃ ያስታወስኩት እንዱ ሰው ቤት እንደሌለው ሰው ኩሽና ነው፣ ወላሂ መቀመጫ የለውም ማለት ነው። ይርኩበት የተቀም ኩሽና ቁጭ ብያለችብኝ፣ መቀመጫ የለውም። ከዛ ሴትዮ ስትመጣ እንዴ መቀመጫ የለውም እንዴ ምናምን አለችኝ። እና ከዛ ያው እነሱ ዩዝ ያው ናቸው ዝም ብለው ነው እንጂ። ከዛ እንደገና ይዘንበት ይዘርት ተዘን ቢላላ ለዛ ላይ ቁጭ ብያለችኝ፣ እና ቁጭ አልኩ እና ያኔ ያስታወስኩት እንደ ወላሂ ቤተሰቦቼ ጋር ሆኜ ያሳለፍኩት ደስ የሚል ጊዜ አለ፣ መጥፎም ጊዜ አለ። ግን ማን እንደ ቤተሰብ ማን እንደ ሀገር። ቢከፋችሁ ጓደኛ ጋር ትሄዳላችሁ፣ ቢደብራችሁ ጓደኛ ጋር ትሄዳላችሁ። ነገር ግን እዚህ ሰው ሀገር ጋር ምንም ቢከፋችሁ ቢደላችሁ ምንም ማድረግ አትችሉም። እና እኔ በሰአቱ የዛን ሰአት የለቀስኩት ለቅሶ መቼም አይረሳኝም። የረመዳን ሰአት ማለት ነው ደግሞ ከዛ ምን ሆነሽ ነው? ከዛ እንደዛ ሳለቅስ ምትታለች ምን ሆነሽ ነው? እና ምን አለች፣ አረ እኔ ምንም አልሆንኩኝም ምናምን አልኳት እና ዝም አልኳት። ከዛ ቤት ከመጣ በኋላ ሴትዬዋ እንደዚህ እንደዚህ አድርጋት ነው ምን እናቷ አልፈና ነገረቻት። ከዛም በኋላ እነሱ ፍጥሪያ ሲሄዱ እኔ አልሄድም አልሄድም እላችኋለሁ፣ ቢሄድ ቀርለሁ እላችኋለሁ። እና የኔ የጥሩ ስለሆነ ነው፣ እና ይከፋኛል። በቃ ኢድ ሲሆን በቃ በጣም ይከፋኛል። ሲሆን የዘንድሮ ኢድ አልሄድኩም ማለት ነው። የዘንድሮ ረመዳን ማለት አልሄድኩም አልሄድም አልኳቸው። የዘንድሮ ረመዳን አልሄድም አልኳቸው። ቤቴ ቀረ ማለት ነው ያልኩበት ቤት ቀረ። ከዛ አሁን ደግሞ አረፋ ላይ ምናምን ላይ ሲሆን ደግሞ እናንተ እኮሽና ስትጥሞረሙሩ እናንተ እኛ ኮሽና እንጥሞረሞራለን መጥባት ለመጥባት እንጥሞረሞራለን። ይሄንን ስሩ ይህንን ስሩ ነው የምንባለው። እና የዛን ሰዓት ረመዳን ኢድ እኮ ነው። ለምን ዘና አንልም? እንዴት ነው የሰው ልጅ በቃ ሁል ጊዜ እንደዚህ አይነት ስራ ላይ ሆኖ ነው በቃ የሚኖረው? ለካ ከኛ ፊት ያሉት እህቶቻችን እንደዚህ ስንት ስቃይ እያሳለፉ ነው የሚኖሩት። በቃ ይሄ ውስጥ ቁስል ይሰማኛል ማለት ነው። እና በጣም አስናለሁ ከምንም በላይ የሰው ልጅ ሰላም ሆኖ እስከሰራ ድረስ በርግጥ አልሐምዱ ነው። ለሰው ልጅ ሰርቶ አገሩ ላይ ሁሉንም ነገር ማድረግ ይችላል። ነገር ግን አገሩ እስከሚሄድ ድረስ ደግሞ ያ ነገር መጥፎ ነገር እያየ እንትን ማለቱ በጣም ያስጠላል፣ ይደብራል እና ለእናንተ እንዴት ነው የሰው ሀገር የሰው ቤት የሰው ሀገር እንዴት ይመቻችኋል? ኢድን ደስ ብሏችኋል? ረመዳን ፍጥሪያ ላይ የምታስታውሱት ነገር የላችሁም? እስኪ እንደ እውነቱ ነው መናገር ማለት ነው። እኔ እነዚህ እነዚህን ነገሮች እስክሞትም አረሳቸውም፣ ምክንያቱም እናንተ የበታችሁ ናችሁ። እናንተ በቃ ሁሉም የሰው ልጅ በነገራችን ላይ አስተሳሰቡ ነው እንጂ የሰው ልጅ ሁሉም የዘጠኝ ወር ልጅ ነው። ነገር ግን በአስተሳሰቡ ነው የምንለያየው ማለት ነው እና አንዳንድ ጊዜ እንደዚህ አይነት ነገር ስታዩ በጣም ውስጥ ይነካል ማለት ነው እና ለማንኛውም ለሀገራችን ሰላም እንዳበቃን ሀገራችን ላይ ተደስተን የምናይበት ተጫውተን የምንስቅበት ሀገራችንን ሰላም አላህ ያደርግልን፣ መጀመሪያ ከዛ ለሀገራችን የሚያበቃን አላህ ያደርግን ከዛ ሀገራችን እንሻአላህ ፋን ላለን። ግን ያው ይሄ ነገር ትዝ ስላለኝ ምን ባካፍላችሁ ብዬ ነው ማለት ነው። አንዳንድ ጊዜ የሰው ሀገር አንዳንድ ጊዜ መካሪም ነው ጎጂም ነው የሰው ሀገር። በእርግጥ ሀገራችን ላይ ሆነን የማናየውን ነገር ማየትም አንዳንድ ጊዜ ጥሩ ነው። ምክንያቱም ቤተሰቦቻችን ማንም ሰው ቢሆን የሆነ ነገር ሲያጎልብን ቤተሰቦቻችን መገላመጣችን አይቀርም። ምክንያቱም ቤተሰቦቻችን እየቸገራቸው እነሱ የቸግራቸው አይመስለንም ማለት ነው። እኛንም ቢብለው የሆነችን ላይ የሚሉ እየመሰለን ነው እንጂ በእርግጠኝነት ለነሱ አናስብም ማለት ነው። እና ወጥቶ ማየትም አንዳንድ ጊዜ ጦሩ ነው ማለት ነው። ወጥተን ስላየን ደግሞ እዚህ ደግሞ ላደረሰን አላህ ምስጋና ይገባው። አልሐምዱልላ ረብልአለሚን ሁሉንም ነገር የሚያደርገው እሱ ነው። ሁሉንም ነገር የሚያሳካው እሱ ነው። አንድአላህ ነው ላህ ዋየ የወደፊትም ደግሞ ህይወታችንን እንዳሳምርልን ዱአያ ነው። ስለዚህ የአረፋ ቀን መንቃለ ነቢዩ ስለ አላ ምናሉ ወሰለም ምናአሉ መሰላችሁ ይሩ

እና በተቻለን ይህንን ዱዓ ማድረግ አለብን ማለት ነው። ላኢላሀ ኢላላህ ወህደሁ ላሸሪከ ለህ ለሁ ልሙልክ ወለሁ ልሐምድ ወሁወ ለኩል ሸይን ቀዲር የሚለውን ዱዓ እያደረግን ብኢዝኒላህ ለከርሞ ደግሞ እንደደርሰን አገራችን ሰላም ሆኖ እኛም ሰላም ሆነን አገራችን እንድንደርስ ምኞቴ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢልሃም ቤተሰቦች